አንተን ማጣቷ እንዲቆጫት ትፈልጋለህ? እንግዲህ እንግዲያው እነዚህ ነገሮች አንድ በአንድ አድርጋቸው። አንደኛ ሁሉን ማሳየት አቁም። አንዳንድ ሰዎች ከነበረ ግንኙነት ይወጡና፣ ነገር ግን ሙሉ ለሙሉ ልባቸው አይወጣም። አንተም እንደዛ የምታደርግ ከሆነ ስህተት እየሰራ ነው። ምክንያቱም ከዛ ሽሽ ጋር ጥሩ ጊዜ ያሳለፋቸዋል፣ ምንም ጥያቄ የለውም። ነገር ግን ዛሬም ሀዘን በገጠመ ቁጥር ወይም ደግሞ ደስታን ለማጋራት እርሷ ጋር መደወል አይጠበቅብህም። ሰዎች የሚናፍቁና የሚወድቅ በርቀት ውስጥ ባለ ፍቅር ብቻ ነው። ዛሬም አብረሃቸው ካለ ተገቢውን ክብር እንኳን አይሰጠውም። ስለዚህ ምን ላድረግ ካልኝ ሙሉ ለሙሉ ከዛ ግንኙነት ውስጥ ወጣ። ያኔ ነው የምትናፈቀው፣ ያኔ ነው የምትወደደው። አንተን ለማጣቷም የሚሰማት ሙሉ ለሙሉ ከሕይወቷ ስትወጣ ነው እንጂ ትንሽ ስፔስ ፈጥረ ወይም ደግሞ ሐዘን ወይም ደግሞ በዓል ለምሳሌ አንዳንድ ወንዶች አሉ፣ አለ በዓል በመጣ ቁጥር እንድታስታውሰኝ ምናምን እየመሳሰሉ ነገሮችን በማድረግ ቴክስ ደጋግመው ይልቃሉ። እንዲህን ነገሮች እንድትናፈቅ አለም ሆነት የሚያደርጉት እንደውም ተሰልቻለ። ምንም ጥያቄ የለም። ከሆነ ሰው ሕይወቱ እስከወጣ ሙሉ ለሙሉ ወጣ። ያኔ ነው የምትናፈቀው፣ ያኔ ነው ዋጋ የምታገኘው ምክንያቱም ዋጋ ለሰዎች ለማስረዳት ሙሉ ለሙሉ ርቀት መጠበቅ አለብህ። የማትተካሰው መሆን አለብህ። የሚተካሰው ደግሞ ሁሌም እዛ ስፔስ ላይ ማለት አንድ ቦታ ያለ ሰው አይደለም። ራስን አፕዴት ማድረግ አለ ሁለተኛው ግንኙነትን አቁም። ዛሬ መደወልያን፣ ዛሬ በቴክስ ስምን ለማመጠን ልታቆም ይገባል። እንደዚህ አይነት ነገሮች ተለማማጭ ማንነት ያለ ያስመስላሉ። ተለማማጭ ማንነት ያለው ሰው ደግሞ ሁሌም የሚተካሰው ነው። ምክንያቱም እንዳንተ አይነት እልፍ አላፍ ወንዶች በዙሪያዋ ይኖራሉ። ምንም ጥያቄ የለ ነገር ሰው ራስን ሶስተኛው እና ዋነኛው ነገር ምን መሰለህ? በተወች ቦታ ሞልውን በምንም ተተወ በምን የአልጎር ለተን መሙላት መቻል አለብህ። ትልቁ በቀለ መሆን መሰለህ የተፈራውን ነገር አለመሆኑ ወይም ደግሞ የተፈራውን ማንነት አለመኖር ነው። እና ህይወትን ስቀየር ደግሞ ለእርሷ ብለህም አይደለም እርሷ እንደመነሳሻው ሰዳት በህይወት እዛ ቦታ ደግሞ አታገኘ ያኔ እመነኝ፣ እርሷን አንተን በማጣቷ የምትቆጭበት ቀን ይመጣል።